ዓለምን መስቀለኛ መንገድ ላይ ያቆማት ክስተት ምድር በጦርነት ተጨንቃለች። በቴክኖሎጂ በተለይ ደግሞ በአርቲፊሻል ኢንቴልጀንስ ልትዋጥ ነው። ምጣኔ ሀብት አፈር ከድሜ በልቷል። እርስ በርስ ጦርነቶች፣ ረሃብ፣ የኑሮ ግሽበት፣ ሞት፣ መከፋፈል፣ የአየር ንብረት ለውጥ መያዝ መጨበጥ እንዳንችል አድርጎናል። ይህ ሁሉ የሆነ አንድ ግን ድምፁን ያጠፋ ነገር አለ። የሌለ የሚመስል ነገር ግን ገዝፎ የተቀመጠ በኢየሩሳሌም ተራሮች ስር። አዲሱ መረጃ ባሮክ ካህን የሚባሉ የሌዊ ነገድ ተወላጅ የሆ ሲሆኑ በሊቀ ካህንነት መሰየማቸው መነገሩ ነው። የአሮን በትርን መጨበጥ እንደሚችሉ ደማቸው ተጣርቶና ተመርምሮ ተረጋግጦ ለቤተ መቅደሱ የታጩ የቤተ መቅደሱ ተቋም የሚባለው የአይሁድ መምህራን ጉባኤ አለማዊ ኑሮ የሚቋጭበት ይህንን ስርዓት አምልኮ ለመመለስ ከፍተኛ ዝግጅት እየተደረገ ነው በኢየሩሳሌም ተራሮች ስር ስለ ሶስተኛው ቤተ መቅደስ ለመረዳት በመጀመሪያ በኢየሩሳሌም ያለውን ተራራ ቤተ መቅደስ መመልከት አለብን። ይህ ቦታ ለአይሁዶች፣ ለክርስቲያኖችና ለሙስሊሞች ቅዱስ ቦታ ነው። ለአይሁዶች ይህ ቦታ በ957 ዓመ ዓለም ገደማ በንጉሥ ሰሎሞን የተገነባው የመጀመሪያው ቤተ መቅደስ የቆመበት ነው። የቃል ኪዳኑ ታቦት የነበረበት፣ ካህናት መስዋዕት ያቀረቡበት የእስራኤል መንፈሳዊ ልቦ አነበረም። በ587 ዓመ ዓለም በባቢሎናውያን ፈርሶ በ516 ዓመ ዓለም ሁለተኛው ቤተ መቅደስ ተገነባ። ነገር ግን በሰባ ዓመተ ምህረት ደግሞ በሮማውያን ተደምስሷል። ከዚያ ጊዜ ጀምሮ አይሁዶች ሶስተኛውን ቤተ መቅደስ ለመገንባት ይጸልያሉ። ይህም የመዳን የእግዚአብሔር መገኘት ምልክት ነው ብለው ያምናሉ። ነገር ግን ነገሩ እጅግ ውስብስብ የሆነ ነው። ዛሬ በዚህ ተራራ ላይ ያለው ቤተ መቅደስ የዶም ኦፍ ዘሮክና የአልአቅሳ መስጊድ መኖሪያ ነው። ዶም ኦፍ ዘሮክ በ691 ዓመተ ምህረት የተገነባ ሲሆን ለሙስሊሞች ደግሞ ቅዱስ ቦታ ነው። ብዙዎች ይህንን መሰረት የተቀደሰው ቤተ መቅደስ የነበረበት ቦታ እንደሆነ ያምናሉ። ሶስተኛው ቤተ መቅደስ መገንባት ማለት እነዚህ የእስልምና ቅዱስ ቦታዎችን መንካት ሊሆን ይችላል። ይህም በጣም ስሜታዊና ፖለቲካዊ ችግርን ይፈጥራል። እንግዲያስ ለምን ዛሬ ስለ ሶስተኛው ቤተ መቅደስ አነሳን? ብዙ ነገሮች ተፈጥረዋል። በእውነት ዝግጅቶች እየተደረጉ ነው ወይ፣ ሚስጥራዊ እንቅስቃሴስ አለ ወይ የሚለውን ከእናንተ ጋር መፈተሽ ፈልገናል። ሰላም ጤና፣ ፍቅር፣ በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን ትንሽ ሮሮ ችግር ስላለበት በጣም ይቅርታ ጠይቃለሁኝ። እንግዲህ እስከ ሚሻለኝ ድረስ እናንተን ይቅርታ ጠይቃለሁኝ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ከአክሱም ቲዩብ የሆነው ሮማን ጸጋይ አድርሳችኋለሁ። ላይክ፣ ኮመንት፣ ሼር እያደረጋችሁ እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሁንላችሁ። ሶስተኛው ቤተ መቅደስ ሐሳብ ከአይሁድ መጽሐፍ ቅዱስ በተለይ ደግሞ ከሕዝቅኤል መጽሐፍ ምዕራፍ 40 እስከ 48 የመጣ ነው። ነቢዩ ሕዝቅኤል የወደፊቱን ቤተ መቅደስ በዝርዝር ገልጿል። ለዘመናት አይሁዶች በምዕራብ ግንብ ላይ ሲጸልዩ የቤተ መቅደሱ መገንባትን ይመኛሉ። ይህም የመሲህ ዘመን ሰላምና የእግዚአብሔርን መገኘት ምልክት ነው ብለ ያምናሉ። ነገር ግን ይህ መንፈሳዊ ብቻ አይደለም። ዛሬ ይህንን ህልም ወደ እውነት ለመቀየር የሚሰሩ ቡድኖች አሉ። የቤተ መቅደሱ ተቋም በኢየሩሳሌም የሚገኝ ድርጅት ለሶስተኛ ሰላማዊ ቤተ መቅደስ ዝግጅት እያደረገ ነው። እንደ ወርቃማው ማንዶላና የካህናት ልብሶች ያሉ ቅዱሳን እቃዎች መልሰው ተሰርተዋል። እንዲሁም ከሌዊ ነገድ የተውጣጡ ካህናት ለጥንታዊ ስርዓቶች ስልጠና ሰጥተዋል። ነገር ግን ይህ ጥያቄ ነው። በዶሞ ኦፍ ዘሮክ ቦታ ላይ ነው ወይስ እንዴትስ መገንባት ይችላል የሚል ጥያቄን ያስነሳል። ዶሞ ኦፍ ዘሮክ በወርቃማ ጉልላቱ በዓለም ላይ በጣም ታዋቂ ከተባሉ ምልክቶች አንዱ ነው። በ691 ዓ ም በኡማያድ ካሊፍ አብዱል መሊክ የተገነባ የነቢዩ መ መሐመድ የሌሊት ጉዞ ትዝታን የሚያከብር ይሉታል። ለሙስሊሞች ይህ ቦታ የማይነካ ቅዱስ ቦታ ነው። ሶስተኛውን ቤተ መቅደስ ለሚመኙ አይሁዶች ግን ይህ ቦታ ትልቅ ፈተና ሆኖባቸዋል። በዚህ ቦታ ቤተመቅደስ መገንባት ዓለም አቀፍ ተቃውሞ ያስነሳል። አንዳንድ የአይሁድ ቡድኖች በተራራው ቤተ መቅደስ ላይ በቂ ቦታ ስለሚኖር ከዶሞፍ ዘሮ ጎን ለጎን መገንባት ይችላል ይላሉ። ሌሎች ደግሞ እግዚአብሔር ጣልቃ ገብነት ይህንን ችግር እንደሚፈታ ያምናሉ። ነገር ግን እውነታው የአሁኑን ሁኔታ የእስልምና ዋቅፍ በእስራኤል ደህንነት ቁጥጥር ስር ቦታውን የሚያስተዳድር ያለ ትልቅ ፖለቲካዊ ለውጥ ግንባታ አዳጋች ያደርገዋል። እንግዲያስ በድብቅ ለምን እየተካሄደ ነው? ለሶስተኛው ቤተ መቅደስስ በእውነት ዝግጅቶች አሉ ወይ? እነማን ይሳተፋሉ? የሌዊና የካህናቱ ሚናን ደግሞ እንመልከት። በጥንታዊቱ እስራኤል የሌዊ ነገድ በቤተ መቅደስ አገልግሎት ላይ ኃላፊነት ነበረው። በሌዊዎች ውስጥ ኮሃኒም፣ የሙሴ ወንድም የአሮን ዘሮች እንደ ካህናት ሆነው መስዋዕቶችን ያቀርቡ ነበረም እናም ወደ የተቀደሰው ቦታ ይገቡ ነበር። በአይሁድ ትውፊት ቤተመቅደስ አገልግሎት ለመፈጸም ኮሃኒም ብቻ ብቁ ናቸው። ዛሬ የቤተመቅደሱ ተቋም እነዚህ ኮሃኒም በማግኘትና በማሰልጠን ላይ ነው። ከዚህ በተጨማሪም የቤተ መቅደስ አገልግሎት እንደገና ለመጀመር ቁልፍ ስርዓት አለም፣ የቀዩዋ ጥጃ መስዋዕት። ንጹህ ቀይ ላም መስዋዕት ተደርጋ አመዱ ለካህናትና ለቤተ መቅደስ ለማንጻት ያገለግላል። የቤተ መቅደስ ተቋም በእስራኤል ውስጥ እንደዚህ ያለች ላም ለማግኘት እየሰራ እናም ቀያይ ጆችን እየሰበሰበ እንዳለ ይታመናል። እናም በቅርቡ የተወሰኑ ቀይ ላሞች ተለይተው ተገኝተዋል የሚል መረጃ መጥቷል። ቀያዩ ጥጆችም የተገኙት ከወደ አሜሪካ እንደሆነ ነግረናችሁ ነበረም ይህ ለቤተ መቅደስ አገልግሎት ዝግጅት ታዲያ ትልቅ እርምጃ ነው። የቤተ መቅደሱ ተቋም በሶስተኛው ቤተ መቅደስ ዝግጅት ግንባር ቀደሙ ነው። እነሱ እንደ መጽሐፍ ቅዱስ መመሪያ መሰረት የቤተ መቅደስ እቃዎችን እንደ መሰዊያ፣ የካህናት ልብሶችና የማሳያ እንጀራ ጠረጴዛ መልሰው ፈጥረዋል። እንዲሁም የኮሃኒም ቤተሰቦችን በመለየት የጥንታ ጥንታዊ ስርዓቶችን ለመፈጸም ስልጠናን ይሰጣሉ። የወሎ ዝግጅት በኢየሩሳሌም በዝምታ እየተካሄደ ነው። በተጨማሪም የአይሁድ መምህራን ጉባኤ ሳንሄድሪን ተብሎ የሚጠራ እንደገና ለመመለስ ዝግጅቶች እየተደረጉ ነው። የጉባኤ በጥንቷ እስራኤል ሃይማኖታዊ ማህበራዊ ጉዳዮችን ይወስን ነበረ። አሁን አንዳንድ ቡድኖች ይህንን ተቋም መልሰው ለመገንባትና የቤተ መቅደስ ስርዓቶችን ለማስተዳደር እየሰሩ ነው። ዛሬ ዛሬ ላይ ተራራው ቤተ መቅደስ በእስልምና ዋቅፍ ቁጥጥር ስር ነው። እናም እስራኤል የደህንነት ኃላፊነት ግጭትን ተወስዳለች። ይህ ሚዛን በጣም ስሜታዊ ነው፣ እናም ማንኛውም ለውጥ ትልቅ ግጭትን ሊያስነሳ ይችላል። አንዳንድ አይሁዶች ቤተ መቅደሱ በቅርቡ እንደሚገነባ ያምናሉ። ሌሎች ደግሞ ይህ በመሲሁ መምጣት ብቻ እንደሚቻል ይናገራሉ። በሌላ በኩል ሙስሊሞችና ሌሎች የዓለም ማህበረሰቦች የዶሞፍ ዘሮክንና አልቅሳን ቅድስና ለመጠበቅ ቁርጠኛ ናቸው። ይህ ሁሉ ዝግጅት በኢየሩሳሌም በዝምታ እየተካሄደ ነው፣ ነገር ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ሊኖረው ይችላል። የቤተ መቅደሱ ተቋምና ሌሎ ቡድኖች የጥንታዊ ስርዓቶችን ለመመለስ ቢሰሩም የፖለቲካ የሃይማኖትና የማህበራዊ ተግዳሮቶችን ያመጣል። ሶስተኛው ቤተ መቅደስ ህልም ወይ ደግሞ የሚፈጽም እውነታ ነው ይላሉ አንዳንዶቹ። የቤተ መቅደሱ ተቋም ዝግጅቶች፣ የኮሃኒም ስልጠና፣ የቀይ ላሟ ፍለጋና ይህ ሁሉ የአይሁድ ቶፊት መነቃቃት እንደሆነ ያሳያሉ። ነገር ግን በዶሞቭ ዘሮክ በአለም አቀፍ ፖለቲካ ምክንያት ይህ ህልም ወደ እውነታ መለወጥ ትልቅ ፈተና ነው። ሶስተኛው ቤተ መቅደስና የሀሳዊው መሲህ መምጣት የዓለም ተጽዕኖዎችን ስንመለከት ሃይማኖታዊ ተጽዕኖዎች ጎልተው ይታያሉ። በአይሁድ ትውፊት ሶስተኛው ቤተ መቅደስና የመሲሁ መምጣት የመዳን ዘመን መጀመሩን ያመለክታሉ። በስቅኤል መጽሐፍ ምዕራፍ 40-48 መሠረት ቤተ መቅደሱ የእግዚአብሔር እንደሆነና እግዚአብሔር መገኘቱን የሚያሳይ ነው ብለው ያምናሉ። የሐሳዊ መሲህ ከዳዊት ዘር የሚመጣ እስራኤልን ወደ አንድነት፣ ሰላምና መንፈሳዊ ፍጽምና የሚመራ ነው ተብሎ ይጠበቃል። ይህ ክስተት ደግሞ ለአይሁዶች ትልቅ ደስታና የተስፋ ፍጻሜ ይሆናቸዋል። ማህፀኖቹን ስንመለከት የቤተ መቅደስ ስርዓቶች ወይ ደግሞ መስዋዕቶች፣ የካህናት አገልግሎት መመለስ የአይሁድ መንፈሳዊ ማንነትን ያጠነክራል። የአይሁድ ዲያስፖራን ወደ እስራኤል መመለስ ሊጨምር ይችላል። ምክንያቱም ብዙዎች ይህንን እንደ መጽሐፍ ቅዱሳዊ ተስፋና ፍጻሜ ያዩታል። የአይሁድ ሃይማኖት መሪዎች ሳንሄድሪን እንደገና ሊቋቋሙ ይችላሉ። ይህም የሃይማኖታዊ ስልጣንን ያጠነክራል። በክርስትና ውስጥ በተለይ በኤቫንጀሊካና በመሰረታዊ ክርስቲያኖች መካከል የሶስተኛው ቤተ መቅደስ ግንባታና የሀሳዊ መሲህ መምጣት ከመጨረሻው ዘመን ትንቢቶች ጋር የተያያዘ ነው። በዮሐንስ ራእይ ምዕራፍ 11 ላይ እናም በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 4 መሰረት ቤተ መቅደሱ መገንባቱ የክርስቶስ ሁለተኛ መምጣትና የጸረ ክርስቶስ መነሳት ምልክት ሊሆን ይችላል። አንዳንድ ክርስቲያኖች ሀሳቢ መሲህ እንደ ጸረ ክርስቶስ ይመለከቱታል፣ ሌሎች ደግሞ ይህንን የእግዚአብሔር ቅድ እንደሆነ ያምናሉ። የኤቫንጀሊካን ክርስቲያኖች የእስራኤልን ድጋፍ ሊያጠናክሩ ይችላሉ ምክንያቱም ብዙ የቤተ መቅደስ ግንባታ እንደ ትንቢታዊ ክስተት ይመለከቱታል። በክርስቲያኖች መካከል ስለ መጨረሻው ዘመን ንድፈ ሀሳቦች ክርክርም ሊጨምር ይችላል። አንዳንድ ክርስቲያኖች አይሁድ መሲህ እንደ ሀሰተኛ መሪ በመቁጠር ውጥረት ሊፈጥሩ ይችላሉ። በእስልምና እምነት ውስጥ ደግሞ ተራራው ቤተ መቅደሱ ዘሮ ዘሮክና የአላቅሳ መስጊድ መኖሪያ ነው። እነዚህም ለሙስሊሞች ቅዱስ ቦታዎች ናቸው። የሶስተኛው ቤተ መቅደስ ግንባታ እነዚህም ቦታዎች መንካት ወይም መቀየር ሊያካትት ይችላል። ይህም በሙስሊሙ ዓለም ውስጥ ከፍተኛ ተቃውሞን ያስነሳል። በእስልምና ትንቢቶች መሰረት የመጨረሻው ዘመን የደጃል ወይ ደግሞ ሀሰተኛ መሲህ መነሳት እና የኢሳ ወይ ደግሞ ኢየሱስ መመለስን ያካትታል። አንዳንድ ሙስሊሞች አይሁዶችን መሲህ ከደጃል ጋር ሊያያይዙት ይችላሉ። ተጽዕኖዎቹን ደግሞ ፈትሽ። የዶም ኦፍ ዘ ሮክ ወይ ደግሞ አላቅሳ ላይ ማንኛውም ለውጥ በሙስሊም ሀገሮች ውስጥ ተቃውሞ ሰልፎችና ምናልባትም ግጭቶችን ያስነሳል። የእስልምና አንድነት ሊጠነክር ይችላል፣ ምክንያቱም የአላቅሳ ቅድስና ለሙስሊሞች የጋራ ምልክት ነው። በእስልምናና በአይሁዶች መካከል ያለው ውጥረት ደግሞ ሊጨምር ይችላል። ፖለቲካ ተጽዕኖዎችም የማይቀሩ ናቸው። የሶስተኛው ቤተ መቅደስ ግንባታ በተራራው ቤተ መቅደስ ላይ የሚገኘው የዶም ኦፍ ዘ ሮክና አላቅሳ መስጊድን ሊነካ ይችላል። ይህም በእስራኤል በፍልስጤምና በዓለም አቀፍ ማህበረሰብ መካከል ትልቅ ፖለቲካዊ ቀውስን ያስነሳል። በእስራኤልና በፍልስጤም የሚከሰ የሚከሰተውን ስናይ የቤተ መቅደሱ ግንባታ የእስራኤል ፍልስጤም ግጭትን ያባብሳል። ምክንያቱም ተራራው ቤተ መቅደሱ ለፍልስጤማውያን የአላቅሳ ምልክት ነው። በእስራኤል ውስጥ ያሉ የፖለቲካ ቡድኖች መካከል መለያየት ሊጨምር ይችላል። ምክንያቱም አንዳንድ የሃይማኖት ቡድኖች ግንባታውን ይደግፋሉ፣ ሌሎች ደግሞ የሰላም ስጋት አለ ብለው ይቃወማሉ። በአለም አቀፍ ደረጃም ፈትሸው የአረብና የሙስሊም ሀገሮች የተባበሩት መንግስታት ወይም ሌሎች አለም አቀፍ መድረኮች ላይ እስራኤልን ሊወቅሱ እና ሊኮንኑ ይችላሉ። እንደ አሜሪካና አውሮፓ ያሉ ሀገሮች በዲፕሎማሲ ጫና ሊገጥሙ ይችላሉ። ምክንያቱም ብዙዎች በእስራኤል እና በሙስሊም ሀገሮች መካከል ሚዛን መጠበቅ ይፈልጋሉ። የአብርሃም ስምምነቶች አሉ። የቅርብ ጊዜ የሰላም ስምምነቶች ደግሞ ሊፈተኑ ይችላሉ። ማህበራዊና ባህላዊ ተጽዕኖዎችንም ያስከትላል። በእስራኤል ውስጥ ስንፈትሸው የሶስተኛው ቤተ መቅደስ ግንባታ የአይሁድ ማንነትና ኩራትን ሊያጠናክር ይችላል፣ በተለይ በሃይማኖታዊ ማህበረሰቦች ውስጥ በሴኩላር እና በሃይማኖታዊ አይሁዶች መካከል ውጥረት ሊጨምር ይችላል፣ ምክንያቱም በአንዳንድ የቤተ መቅደስ ስርዓቶችን መመለስ እንደ ኋላ መመለስ ይመለከቱታልና ነው። የሃይማኖቶች መካከል ያለው ውጥረት ሊጨምር ይችላል በአለም አቀፍ ደረጃ ደግሞ ስንፈትሻቸው፣ በተለይ በአይሁዶች በክርስቲያኖች እና በሙስሊሞች መካከል ውጥረቱ ከፍተኛ ነው የሚሆነው የተለያዩ ማህበረሰቦች ስለ መጨረሻው ዘመን እና ስለ መሲህ ንድፈ ሀሳቦች ክርክር ይጀምራሉ። ይህም የማህበራዊ አንድነትን በእጅጉ ይፈታተናል። አለም አቀፍ ደህን ደህንነትና ተጽዕኖዎችን ስንመለከት የግጭት አደጋ ይነሳል። የቤተ መቅደሱ ግንባታ በመካከለኛው ምስራቅ ያለውን ውጥረት ሊያባብስ ይችላል፣ ምናልባትም ወታደራዊ ግጭቶችንም ሊያስነሳ ይችላል ተብሎ ይፈራል። የዓለም አቀፍ ዲፕሎማሲ ሀገሮች በእስራኤል እና በሙስሊም ሀገሮች መካከል ለማግባባት መሞከር ይኖርባቸዋል። ይህም የዓለም አቀፍ ግንኙነቶችን በእጅጉ ያወሳስባል። አክራሪ ቡድኖችም ይህንን ሁኔታ ተጠቅመው ጥቃቶችን ሊፈጽሙ ይችላሉ። ይህም ደግሞ የዓለም አቀፍ ደህንነትን ሊጎዳ ይችላል። የወደፊት ተስፋዎቹን በ መጨረሻ ምንመለከት፣ የሶስተኛው ቤተ መቅደስ ግንባታና የሐሳዊ መሲ መምጣት በሃይማኖታዊና በፖለቲካዊ አንጻር ተስፋዎችን ይፈጥራሉ የሚሉ ጸሐፊዎች አሉ። ለአይሁዶች የመንፈሳዊና ብሔራዊ አንድነት መጠን የተስፋ ፍጻሜ ሊሆን ይችላል። ለክርስቲያኖች ደግሞ የመጨረሻው ዘመን ትንቢቶች መፈጸም፣ የክርስቶስ መመለስ ሊሆን ይችላል። ለሙስሊሞች የኢሳ መመለስና የደጃል መሸነፍ፣ ለዓለምም የሰላም የፍትህና የአንድነት ዘመን ተስፋ። ነገር ግን በአጭር ጊዜ ውስጥ ታላላቅ ውጥረቶችና ክስተቶችን አለማችን ታስተናግዳለች። የሶስተኛው ቤተ መቅደስ ግንባታና የሐሳዊው መሲህ መምጣት ዓለምን በተለያዩ መንገዶች ይነካል። ለአይሁዶች ይህ የመንፈሳዊ ምልክት ሲሆን፣ ለክርስቲያኖችና ለሙስሊሞች የመጨረሻው ዘመን ትንቢቶችን ያመለክታል። ነገር ግን በተራራው ቤተ መቅደስ ላይ ያሉ የእስልምና ቅዱስ ቦታዎች ምክንያት ይህ ክስተት ትልቅ ፖለቲካዊ፣ ማህበራዊና የደህንነት ቀውሶችን ያስነሳል። የዓለም ማህበረሰብ ይህን ለመቆጣጠር ዲፕሎማሲ፣ መግባባትና መቻቻል ያስፈልገዋል። ይህ ሁኔታ የሰላም እድል ወይም የግጭት ምንጭ ሊሆን ይችላል። ይህም ባለም አቀፍ ምላሽ ላይ የተመሰረተ ነው። ለመሆኑ እናንተ ስለዚህ ዝግጅት ምን ታስባላችሁ? ሀሳባችሁን በኮመንት መስጫ ላይ አጋሩን። አብራችሁን ስለነበራችሁ እጅግ አርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።